አድማጮቻችን ኤፍ ኤም አዲስ ዘጠና ሰባት ነጥብ አንድ መሰንበቻን እያደመጣችሁ ነው የምትገኙት። ከኛ ጋር ስላላችሁ እናመሰግናለን። ተወዳጁ ድምፃዊ ተጠባቂ አልበሙን ለአድማጭ ያቀርባል። ከዚህ ቀደም በሰራቸው ወደ ሶስት የሚጠጉ የረጌ አልበሞቹ በደንብ እናውቀዋለን። ሌላኛው መልኬ ህዳር ዘጠኝ ሀያ አስራ ስምንት ይወጣል ብሏል። በተለይ ይሄ አልበሙ ልዩ የሚያደርገው ደግሞ የኢትዮጵያን የተለያዩ አካባቢዎች ዞር ዞር ብሎ ከቶፊቱም ከባህሉም ያየውን ስለማካተቱ ይነገራል። ሳሚዳንን እናገኘዋለን ማለት ነው። እንደምን አለ ሳሚ ሰላም፣ ጤና ይስጠልኝ አለን። ደስ ብሎኛል ስለተገናኘን። 2018 ለመጀመሪያ ጊዜ ነው ድምፅን ነው የሰማሁት። 2017 ነው የሰማሁ። እኔም በጣም ደስ ብሎኛል። ያው እዚህ ፕሮግራም ላይ ሁሌ ስቀርብ ደስ ይለኛል። ደስ ብሎኛል ሳሚ። እንግዲህ ሌላኛው መልክ እየመጣ ነው በአልበም ደረጃ እንደዚህ ብዙ የመቆየት ጊዜ አልነበረም። አንተ ላይ ብዙ አልለመድንም እና ምክንያቱም ወይ በሁለት ዓመት ላይ ታወጣ ነበር ና የመጨረሻው አልበም ከወጣ በኋላ ግን ቆየ አይደለ፣ ስንት ጊዜ ሆነ? እኔ እንግዲህ የምታወቅበት የሙዚቃ ስልት አል ሰው ጋር እኔን ያስለመድኩበት ሀሳቤን ያዘረዝኩበት እና ሳሚ ዳን ሲባል የሚመጣ ነገር አለ። በዚኛው አልበም ግን እኔም መሞከር የምፈልገውን ግን እስከ ዛሬ ድረስ በእኔ የሙዚቃ ሕይወት ውስጥ ያላሳየሁትን እኔንም ደግሞ ሲከታተሉ የነበሩ የሙዚቃ አድናቂዎችና አድማጮች እኔን ባላዩበት እና ባልሰሙበት መንገድ መምጣት እንደነበረብኝ ስለተሰማኝ ያን ደግሞም የብዙ ጊዜም ሀሳቤ ስለነበረ ሌላኛው መልክ የሚለውን ፕሮጀክት ጀመርኩት ማለት ነው። እንደ ፕሮጀክት ነው። አራተኛውን የሬጌ አልበም ይመጣል ስትል ብዬ ያልኩ ከረጌ ዞር አይልም ብዬ ከረጌ፣ አየህ እሱ ነው። አንተ ግን ዞር ብላ አክቹሊ፣ እኔ ግን ብዙ ሌላ ነገሮች ኤክስፕሎር አርጌ ያለው እና ጥሩ ነው። በቃ ይሄኛውን ነው እኔ የምፈልገው። እንግዲህ ሳሚ በዚህኛው ይመጣል ሲባል ይሄኛውን ደግሞ ተሰምቶ ኦኬ፣ ይሄኛውም ለካ አለ እንዲባል ሌላ መልክም ለካ አለ እንዲባል ነውና ያንን ነው ለዛ ትንሽ ጊዜ ፈጀ ብዬ ልል ነው። ያው ከተለመደው እንጂ እስከዛሬ በማቀው አይነት አመጣጥ ቢሆን እርግጥ ነው በቃ አመት ሁለት አመት ብቻ ነው ሁለት አልበም ሊወጣ ይችላል ሊወጣ ይችላል ስመለከት ነበረ ሌላኛው መልኬ አልክና እያሰፈርከው ይፋዊ የማህበራዊ ትስስር ገጽ ላይ ከትውልድ ስፍራዬ ከአዲስ አበባ ተነስቼ በጉራጌ አርጌ በጎንደር ገብቼ ሀረር ድሬዷ ፍቅርን ተካፍዬ ከወለየዎቹ ጋር ከሰሜን አቅኝቼ ትግራይ ጎራብዬ በኦሮሞ ሀገር ተመላለሼ በሲዳማ አዋሳ ወላይት ሀገር ሺ አርባ ምንጭ ዶር ዜን ውዬ አድሬ ሁሉን አይቼ ከሁሉ ውዬ አድሬ ያገኘውትን የባህል የጥበብ የማንነት ቀለም የቋንቋን የሰራኝን ሁሉ በማወቅ በማቀው የሙዚቃ ጥበብ ከትቤ ወደ እናንተ ለማድረስ ቀን ቆርጫለሁ ብለሃል። ና እንደው ይሄ አልበም እንዳልከው ሲወጣ በደንብ የምናውቀው ቢሆንም ምን አይነት መልክ ሰጠው ለሳሚ ዳን? እኔ እንግዲህ አየህ በዚህ ፕሮጀክት በተዟዟርኩበት ሁኔታ በጣም በቃ የተወለድኩባትን ኢትዮጵያ የምትባለውን ሀገር በጣም እንደወዳት ነው ይበልጥ ያደረገ ማለት ነው። ልክ በተጓዝኩ ቁጥር እየሞላሁ እየሞላሁ ነበረ መጣው ገባ ዋናው ሌላኛው መልክ የሚለው ፕሮጀክት ስነሳበት እኔ ትውልድና እድገቴ እዚው አዲስ አበባ ነው እና ለብዙ ባህል ትጋለጣለ ያ ብዙ ባህል ነው የሚያሳድግ ኦሮሞ ጎረቤት አለ ትግራዩ አለ ከአማራው አለ ከጉራጌው አለ ከቤንሻንጉሉ ከሁሉም የተውጣጣ ማህበረሰብ ነው ዙሪያን ከቦ የሚያሳድግ እና ዋን ዌይ ደ አዘር የሁሉም ባህል በአንተ ውስጥ በተለያየ በጓደኝነትም እየሆነ፣ በአስተማሪ በትምህርት ቤት በሰፈር ውስጥ በዕድር ውስጥ በምን እያደረገ ያሳድግሃል አንተን። አንዳንድ ፊገሮች ትልልቅ ሰዎች ናቸው በአንተ ውስጥ የሚያድጉት እነዛ ናቸው አንተን የሚሰሩህና ያ ነው። መጨረሻ ላይም ገንብቶ የሆነ ነገር የሚያደርስ እና እነዚህን ደግሞ ማንነቶች፣ እንደዚህ ያሳደጉኝን ማንነቶች መፈለግ እና ማየት አለብኝ የሚለው አንደኛው ምክንያት። ሁለተኛው ምክንያት ደግሞ እኔ እስከ ዛሬ እንትን ሳደርግ በሙዚቃ ውስጥ ሳልፍ ብዙ የምታወቅባቸው የሬጌ የአፍሮቤት ምናምን ቢኖርም በዛ ብዙ ሰው ቢከተልኝም ቢወደኝም የተለያየ አካባቢ የሄድኩ ሙዚቃዬን ሳቀርብም ሰው ከዛ መውደድና አክብሮት የተነሳ እየወጣ ቢቀበለኝም ኮንሰርቶቼ ላይም ቢታደም፣ ግን እኔና እነሱን ደግሞ ኮኔክት የሚያደርገን ያች የምናቃት ነገር አንዳንዴ ሳትኖር ትቀራለች እና ኦፍ ኮርስ የተለያዩ ከነሱ የማገኘውን ነገር ምናምን ከቨርም ሶንጎች ምናምን አድርጌ ኮኔክት ለማድረግ እሞክራለሁ፣ ግን በቂ ሳይሆን አገኘዋለሁ እና ይህንን ማንነት መፈለግ የለብኝም ወይ በእኔ ሙዚቃ ህይወት ውስጥ ላለ ሁሌ ማለት ነው ከዛ ማህበረሰብ ውስጥ እና እንደዚህ እንደዚህ አይነት ምክንያቶች ይገፋፉኛል ማለት ነው እና ዞሬ ይህንን ደግሞ ኤክስፕሎር ለማድረግ በመሞከር ቁጥር በጣም ይበልጥ ልክ እንደሆንኩኝ ይበልጥ እየሞላው እንደመጣሁ ና ኢትዮጵያ በጣም በቃ በጣም ደስ የምትል ሀገር እንደሆነች ከሰሜኑ እስከ ደቡቡ ከምስራቅ ወደንቱ ስትሄድ የተለያየ አይነት የአኗኗር ዚያ ያለው፣ ግን ደግሞ በጣም ብዙ ኮኔክት የሚያደርገው አንድነት ያስተሳሰረን የገመደን ነገሮች እኮ በጣም ብዙ ናቸው ብዙ ናቸው። እሱን የምትወስድበት እድል ደግሞ ካለ በእያንዳንዱ ሕይወት ውስጥ በቃ ተምረ ነው የምትመጣው። በጣም ይመጣና፣ ስለዚህ በእኔ ሙዚቃ ውስጥ ደግሞ ይህን የሚያስተሳስር አንድ መንገድ የለም ወይ ስል ለካ ይኖራል። ምክንያቱ አንተ የኦሮሞ ማንነት የታለ ስባል ይሄው፣ ይሄ ነው መታየው። ምክንያቱም ሙዚቃ በጣም የሚያስገርም ነው። እኔ አሁን አረብኛ ሙዚቃ ተጫወት ብትለኝ አልችልበትም። ምክንያቱም አረብኛ ሙዚቃ ለመጫወት እዛው ስታድገው አብረህ ብዙ ጊዜ ስታሳልፈው። ትግርኛን ግን ተጫወተው ብትለኝ እኔ ቋንቋውንም ባልችለው ምንም ባልችለው አብሬ ግን ብዙ ካልቸሩ ምኑን አብሬው ስለተላመድኩ አብሬውም ስላደግኩኝ ምናምን ይቀልኛል ለመረዳት። ገባ? ስለዚህ ውስጥህ የሚያድግ ነገር አለ፣ አንተ ሳታውቀው አብሩህ እያደገ ነው። አብረህ የዛ ነገር ተካፋይ የዛ ነገር አባል ነበርክ ማለት ነው። እና አሁን እንደው አንተ ስታወራ እንደው ከአንተ ንግግርም የተረዳሁት ያው ባለፉት ሶስት የሙዚቃ አልበሞች ዓለም አቀፉን የሙዚቃ ስልት ሬጌን፣ እንዲሁም ሌሎች ዳንስሆልን ጨምሮ በጥሩ መንገድ ተጫውተሃል። እና ኢትዮጵያዊ ነህ ደግሞ ሄ ባክ ቱ ሩት የሚባል ወደ ማንነት ወደ ራስ የመመለስ የሚመስል ደግሞ በትውልድ ውስጡም በሂደት በእድገት ውስጥም የሚመጡ ጥያቄዎችን ለመመለስ በሚል የሀገርህን የተለያዩ አራቱ አካባቢዎች ዞር ዞር አልክ፣ ባህሎቿን ወሰድክ። ስለዚህ በዛ የተቃኙ ሙዚቃዎችን አካተህ እየመጣ ነው ሊባል ይችላል። ያ ነው በጣም ኦፍ ኮርስ ሰፕራይዚንግ ነው የሚሆነው ይህንን እውነት እሱ አለው ነገር ሊባል ይችላል። ግን በቃ ያ ነው እኔ ይሄ ነው የሰራኝ፣ ይህንን ማድረግ አለብኝ። ኢቨን የሚገርመህ አንድ ሰውም ራሱ ባያዳምጠው ምንም የሚሰማኝ ነገር የለም። እኔ በጣም ውስጤ ሙላት ነው የገባ በዚህ ሁሉ ሂደት ውስጥ በመሄዴ። በዛ ውስጥ የማገኘውን ቤኔፊት ምናምን አይደለም እያሰብኩ የነበረው፣ እኔ የሚሰራኝን ነገር በቃ የትም ቦታ ሲሄድ የማገኘው ፍቅር በጣም የተለየ ነበረ። እኔም ስሰጥ የነበረው ምላሽ ንጹህና ክሊር የነበረ ነው። ያ ደግሞ ሲሆን በጣም አስደሳች ጊዜ ነበር። እንደው ሳሚ፣ ይህንን አሁን እየጠቀስክ ያው በተለያዩ አካባቢዎች ዞሮ ዞሮ ብለህ ቀደም ሲል እንዳል ነው ኢትዮጵያዊ የሆኑ በባህል ውስጥ በማህበረሰብ ውስጥ ያሉ ሴቶች በጥበብ በጥሩ መንገድ አዋስተህ እንደሰራህ እየነገርከን ነበረና ስትነግረኝ፣ በቋንቋዎቸው ተጫወትክ ወይ ደግሞ አሁን ለምሳሌ እንግዲህ ትግረኛ አለ አፋን ኦሮሞ ኦሮምኛ አለ ወላይትኛ አለ ሲዳምኛ አለ ብዙ እና አጫወትህ በቋንቋቸውም ጭምር ነው ወይ ስልተምቱን ነው የወሰድከው? ኖ በቋንቋቸውም ነው የተጫወትኩት። ሙሉም የሚያደርገው እሱ ነው። እያንዳንዱ ቋንቋ ባልናገረውም ስሰማው ያደግኩት ነው የማቀው አይነት እንትን ነው። አንዳንዱ ቋንቋ በደንብ የሚገባ ነው ለምሳሌ ትግርኛ፣ ኦሮምኛ፣ ጉራግኛ ምናምን። በጊዜ ሂደት እኮ እናቀዋለን የተወሰኑ ቃላቶችን አደለ? ስለዚህ እኔ ውስጥ ስሰማው ያደኩት አይነት ቋንቋዎች ናቸው ማለት ነው። እና እንግዲህ ስንሰማው በትግረኛም፣ በሲዳመኛም፣ በውላይተኛም፣ በኦሮምኛም በሌሎች ቋንቋዎችም ሳሚ ዳን አዚሟል ማለት ነው። እንደዛ አይነት ነገር ነው ስንት ትራክ ተካተተበት ማለት ነው 11 ትራኮች አሉት አሁን እንዳልከው ወደ ተለያዩ አካባቢዎች ሄደሃል እያንዳንዱ አካባቢ ላይ ደግሞ ባህላዊ የሆነው አጨዋወት ከራሱ ከሪትም ወይ ደግሞ ከስልተ ምቱ ጀምሮ በጣም ጥንቃቄ ይጠይቃል እና እዛ ላይ ምን ያህል ተጠነቀቃችሁ አይ እነሱ ላይ በደንብ ጥንቃቄ አድርገናል በምንችለው ሁሉ ብዙ ባለሙያዎችን አሳትፈናል። በጣም ብዙ ሙዚቀኞችን ነው የተሳተፉት፣ ከሀያ ምናምን በላይ እና ይሄ ባህላዊ ነገሩንም እንዲጠብቅ በቃ ስልተምቱ ላይ ቀለሙ ላይ ምኑ ላይ ብዙ መዛነፍ እንዳይመጣ ነው። ኦፍ ኮርስ እኔ ከዚህ ከዘመናዊ ስለመጣው የተወሰነ ስትሰማው ያተች ልትሰማው ትችላለ። እንግዲህ ከኔ የድምፅም ቀለም አንጻር ከምንም አንጻር ሳሚዳን ነውም ሲባል ከምትገምተው አንጻር የተወሰነ ያው ጥልቅ ያለው ነገር ላይመጣ ይችላል። ግን ደግሞ ብዙ ርቀትም እንደሄድኩኝ ደግሞ ታይበታል። ቱባውን ነው የሞከርኩት ማለት ነውና፣ ሶ ያ በደንብ ጥንቃቄ አድርገንበታል ብዙ ባለሙያዎችን በማሳተፍ ልል ነው። ስለዚህ በሬጌና በሌሎች ዳን ስልቶች የምናውቀው ሳሚዳን በቱባ ባህላዊ አጨዋወት ታጅቦ የተሰራው ሌላኛው መልኬ ህዳር ዘጠኝ ለጆሯችሁ ይደርሳል። ማጠቃለያው ነው። ይኸው ነው፣ ይኸው ነው ሲወጣ ደግሞ በደንብ እናወራለን። ምክንያቱም ብዙ ገጠመኞች፣ ብዙ በጉዞ ውስጥ ያሉ ማይረሱ አጋጣሚዎች ስላሉ እንግዲህ ለጨዋታ አመቺ በሆነ መንገድ እንገናኛለን። ያስተሳሰሩን የገመዱን ነገሮች በደንብ መሰራት አለባቸው። አንዱ ከአንዱ ባህል የሚወርሳቸው ነገሮች ብዙ ስለሆኑ ማለት ነውና በጣም እናመሰግናለን ሳሚ። እስከዛ እንግዲህ በሬጌ ነው የምንቆየው። እስከዛእሱማእስከዛ መልካም ጊዜ ሆነለ በጣም አመሰግናለሁ። መልካም አድማቻችን። ከሳሚ ዜማ በኋላ እናገኛችኋለን።